የአምስት ዓመቷ ወጣት ቅድስት ደጀኔ መረጃ ለማግኘት በዋናነት የምትጠቀመው ቴሌግራምና ቲክቶክን ነው። በተለይ በሐረማያ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት ተማሪ በነበረችበት ወቅት አብዛኛውን ጊዜዋን ከምታጠፋበት ቲክቶክ የምታገኛቸውን መረጃዎች እንደወረደ ነበር በቀጥታ የምትቀበላቸው። ከዘር ፖለቲካና ብሔር ጋር ተያይዘው በሚሰራጩ ይዘቶች ምክንያት በተማሪዎች መካከል የሚፈጠር ጸብ፣ የተለመደ ነው የምትለው ቅድስት፣ እሷም በአንድ ወቅት በቲክቶክ ላይ በተለጠፈ ብሔር ተኮር መረጃ ምክንያት ዩኒቨርሲቲ ውስጥ መኝታ ከምትጋራት የቅርብ ጓደኛዋ ጋር ግጭት ውስጥ ገብታ እንደነበር ታስታውሳለች። አግሬሲቭ የሚያደርጉ ብዙ ኢንፎርሜሽኖች አሉ አደለ፣ ሃይማኖት ጋር በተያያዘ ዘር ምናምን ብዙ ነገሮች በቃ ፖስት የተደረጉትን አስቲዝ ነው የሚቀበለው። ምንም ተመራምሬ ምናምን አውቅበት እንትን ሳይንስ አልገባኝም አልነበረኝም እና ላይክ ዶርም እንደዛ ቲክቶክ ላይ የሰማሁትን መጥቼ ለዶርም ልጆች ሪፍሌክት አደርግ ነበር። አግሬሲቭ የሚያደርግ እንኳን አግሬሲቭ ሆን ነበር ምናምን እና ብቻ በጣም ላይክ በጣም ጥሩ ላይ አልነበርኩኝ። ሶሻል ሚዲያ በጣም አዲክትድ ነኝ በተለይ ቲክቶክ ላይ እንዲህ የዘር ነገር ምናምን ሲወራ አንቺ ስንት ሰዓት ትፈልጊ ራስሽን ጎራ መያዝ ትጀምሪያለሽ ምናምን ከዛ ከዶርም ግንኙነት ጋር መጣላት ምናምን ትጀምሪያለሽ። እና በጣም ጥሩ አልነበረም። የሚያጠቀቅም ጥሩ አልነበረም። ኢንተርኒውስ የተሰኘው ዓለም አቀፍ የሚዲያ ድጋፍ ሰጪ ተቋም መረጃ እንደሚያሳየው ከ21 ሚሊዮን በላይ የሚሆኑ ኢትዮጵያውያን ዜና ለማግኘት ከሁለት እስከ አራት ሰዓታት ኢንተርኔት ላይ የሚያጠፉ ሲሆን፣ አብዛኞቹ ተጠቃሚዎች ወጣቶች ናቸው። ቅድስት እንደምትለው አብዛኞቹ በእሷ እድሜ ክልል ያሉ ወጣቶች ደግሞ ማህበራዊ ሚዲያ ላይ የሚያገኟቸውን መረጃዎች ትክክለኛነት ሳያረጋግጡ ይቀበላሉ፣ ለሌሎችም ያስተላልፋሉ። ሶሻል ሚዲያ ላይ አሁን በጣም ነው ብዙ ኮሜንቶችን እናነባለን። እኔ አሁን የሆነ የስድብ የዘር ስድብ ምናምን ነገር ሲኖር ቀድሜ ኮሜንት ነው ማነባው። ሶ አግሬሲቭ፣ በቃ ሪፍሌክት የሚያደርጉት ነገር ምናምን ነገር ጥሩ አይደለም። ያ ምንድን ነው፣ እነሱ የሚናገረው ሰውዬ ባክግራውንድን አያውቁትም ላይክ የሚያዩትን ብቻ ሪፍሌክት የሚያደርጉት እና እንደውም በዚህ አጋጣሚ ላይክ ይሄ ሚዲያ ሊትረሲ እንደ ኮርስ ትምህርት ካሪክለም ላይ ገብቶ ሁሉም ስቴጅ ላይ ያሉ ተማሪዎች ቢማሩ ትላለሁ። ቅድስት አሁን ከፎዮ ሚዲያ ኢንስቲትዩት ባገኘችው ስልጠና ስለ ሀሰተኛ መረጃ ምንነት መረዳት መረዳትና መረጃን ከተለያዩ ምንጮች የማጣራት ክህሎት ማግኘቷን ትገልጻለች። ከስዊድን እና ከኖርዌይ በሚያገኘው የገንዘብ ድጋፍ ላለፉት አራት ዓመታት ኢትዮጵያ ውስጥ ለሚገኙ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ስለ ሚዲያ አጠቃቀም ስልጠና እየሰጠ የሚገኘው ፎዮ የሚዲያ ኢንስቲትዩት ከትግራይ ውጪ በሁሉም ክልሎች ለሚገኙ ወጣቶች ስለ ሀሰተኛ መረጃዎች፣ የጥላቻ ንግግሮችና የመረጃ ማጣሪያ መንገዶች ስልጠና እየሰጠ እንደሚገኝ የተቋሙ የሚዲያ አስተባባሪ ኢልሃም አሊ ትገልጻለች። በተለያዩ ሀይ ስኩል ትምህርት ቤቶች ጋር የነበረን ውይይት እንደሚያሳየው ሁሉም ልጆች ቬሪ አክቲቭሊ ሶሻል ሚዲያ ላይ ናቸው መማር ማስተማሩን እስከሚጎዳ ድረስ። ስለዚህ ያ በዛ ምክንያት ማንቃት ወይም እነዚህን ተማሪዎች ክህሎታቸውን መጨመር አስፈላጊ ሆኖ ተገኝቷል። ካለንም ላይክ ደይሊ ደይ ቱ ደይ የምናየው መሬት ላይ የሀገራችን ላይ የምናየውንም ችግር የሚያባብሱ ሁኔታዎች ስለተፈጠሩ ማለት ነው። በማህበራዊ ሚዲያዎች ሆን ተብለውም ሆነ ባለማወቅ በሚሰራጩ ሀሰተኛ መረጃዎች ምክንያት ኢትዮጵያ ውስጥ ግጭቶች እንደተባባሱና የማህበረሰቡ መስተጋብሮች አደጋ ላይ እንደወደቁ የምትገልጸው ይልሀም የሚዲያ አጠቃቀም ትምህርት በመደበኛ የትምህርት ስርዓት ውስጥም መካተት እንዳለበት ታሰምርበታለች። የምናየው ነገር በሙሉ ትክክል ነው ብሎ አለማሰብ ጭንቅላታችን ላይ መምጣት ያለበት እዚህ ትሩ የሚለው ነገር መምጣት አለበት። ይህ በኮመንት በላይክ ብቻ ተገፋፍቶ የምናያቸው ነገሮች በሙሉ ትክክል ናቸው ወደሚል አስተሳሰብና እኛም አክሽን ወደ መውሰድ ያየነውን ነገር መሬት ላይ የሶሻል ሚዲያ ላይ የምናያቸውን ነገር እኛም ወደ ቤትም ወደ ማህበረሰብም ወደ ጓደኞቻችን ይዘነው እንመጣና ያልተፈለገ አይነት አረዳድ ይዘን ጥላቻንም አለመግባባትንም የሚያባብሱ ሁኔታዎችን እንፈጥራለን ማለት ነው። ስለዚህ ለዚህ ሲባል ሚዲያ ሊትሬሲ ስ ቨሪ ኢምፖርተንት። ፎዮ ከወጣቶች በተጨማሪ ለጋዜጠኞች፣ ለሚዲያ ተቋማትና የማህበረሰብ ሬዲዮ አዘጋጆች መረጃ የማጣራት ክህሎት ስልጠና ይሰጣል። በአማርኛ፣ በኦሮምኛ፣ በትግርኛና በሶማልኛ ቋንቋዎች መመሪያዎችን በማዘጋጀትም አሰራጭቷል። ሚዲያውም ፋክት ቼኪንግን እንደ ባህል አድርጎ ለህብረተሰቡ የሚያደርሰውን መረጃ የተሻለ ለማድረግም እንሰራለን። ከወጣቱም የተሻለ አረዳድ ኖሮት የሚያየውን ነገር በጥርጣሬ አይቶ ዙሪያ መለስ ራሳቸውን መርምረው መረጃውን ወደ ማጋራትና ለራሳቸውም ወደ መጠቀም እንዲሄዱ የሚረዳ ስራ እየሰራ ነው። ቅድስት ከፎዮ ያገኘቻቸውን ትምህርቶች ለቤተሰቦቿና ለጓደኞቿ ከማጋራቷ በተጨማሪ ወላይታ ሶዶ ለሚገኙ ፖሊሶችና የህግ አስከባሪ አባላት ስልጠና ሰጥታለች። ወጣቶች በቀላሉ በስልኮቻቸው ላይ የሚያገኟቸው መረጃዎች ትክክለኛነት ሳያረጋግጡ ከመጠቀምም ሆነ ለሌሎች ከማጋራት እንዲቆጠቡም ትመክራለች። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።